በዓላት ኮትሮ በተለየ የሰው ልጅ ፍላጎቶች ጎልቶ የሚታይባቸው ሲሆን ይህንን ተከትሎ የፍጆታ ምርቶች አቅርቦት ትኩረት የሚፈልግ ጉዳይ ነው። የ2017 ዓ.ም ምረት የፋሲካ በዓልን አስመልክቶ የካ ክፍለ ከተማ አስተዳደር ምንም አይነት የምርት አቅርቦትና ጥረት እንዳያጋጥም በልዩ ትኩረት እየሰራ ይገኛል። በክፍለ ከተማው ወረዳ ዘጠኝ የሚገኘው የ02 ገበያ አቅርቦት ምን ይመስላል ሲል የካ ኮሙኒኬሽን የገበያ አቅርቦቱን በመቃኘት ሸማቹና ነጋዴዎችን አነጋግሯል። ካምናው ለዘንድሮ አቅርቦቱ አሪፍ ነው። ገበሬውም ሽንኩርቱ በደንብ እያስገባ ነው። ያው እንደምታውቁት ሽንኩርቱም ካምናው ዘንድሮ ይሻላል። ገበያውም ቅናሽ ነው። ተመስገን ነው። ዋጋው ሽንኩርቱ ከፍተኛ 65 ነው። ዝቅተኛ ምናምን አልስታውሳለሁ። ድንች 40 ብር አለው። ቲማቲም 40 ብር ወረዳው ላይ ያለ አቅርበት የዶሮ የቅቤ ያይብ አትክልት እና ቅመማ ቅመም በርበሬን ያካተተ ማለት ነው። እነዚህ እነዚህ ያሉ ከበፊቱ የተለየ ወይም የተጋነነ የዋጋ ጭማሪ የለም። የዶሮም እንዳያችሁት ከ600 ከ700 እስከ 1000 ብር እስከ 1100 ድረስ ያው ከበፊቱ ደህና ነው ማለት ነው። የተጋነነ ልዩነት የለውም ለማለት ያክል። በክፍለ ከተማው ስር ባሉ የሰንበትና መደበኛ ገበያዎች የምርት አቅርቦትና የቁጥጥር ስራው ምን ይመስላል ስንል የክፍለከተማውን ንግድ ጽሕፈት ቤት ኃላፊ አነጋግረናል። የትንሣኤ በዓላትን ታሳቢ አድርገን በምርት አቅርቦት ላይ በጣም በስፋት እየሰራን ነው። አንዱም እንደ ሴክተር በራሱ በተናጠል የምንሰራው አለ። ከሌሎች ሴክተሮች ጋር በጋራ ሆነን የምንሰራቸው ስራዎች አሉ አቅርቦት ላይ ሌላኛው በልዩ ሁኔታ በግብረ ሀይሉ በዋና ስራ አስፈፃሚያችን አማካኝነት እየተገመገመ የአቅርቦት ሁኔታ ችግር እንዳይገጥም ገበያውን በአሉን የተረጋጋ ሁኔታ እንዲያልፍ ስራ እየተሰራበት ነው ያለው በሁሉም አሁን ባለው ነባራዊ ሁኔታ ወደ ሀያ ደርሰዋል ገበያዎቻችን ሁለት አዳዲስ ጨምረናል በእነዚህ ሀያ የሰንበት ገበያዎች የምንላቸው ላቸው ላይ እንዲሁም በልዩ ሁኔታ ባዛር ዚ መገናኛ ምን ከፍተዋል በ በሱ ላይ የበዓሉ የሚያስፈልጉ ምርቶችን በስፋት አስገብተን ስራ እየሰራን ያለ ነው። የተሻለ ምርት አቅርቦት አለ፣ የተሻለ የምርት ጥራት አለ፣ የተሻለ ዋጋውም ሪላቲቭሊ ሲታይ የተሻለ ነው ብለን እየወሰድን ያለ ነው። ይሄ እየተሰራን ያለው በረብረብ ሌሎች ባለድርሻ አካላትን በመሳተፍ ምርት አቅርቦት ላይ በስፋት እየሰራን ያለ ነው። በራሱ ቡድን መስርተን ቁጥጥሩ ላይ ፎከስ አድርገን እየሰራን ነው ያለ። የምርት አቅርቦት መቅረቡ ብቻ ሳይሆን በተገቢው መንገድ ደግሞ ለተጠቃሚው እንዲደርስ የቁጥጥር ስራዎችን እየሰራን ነው። ያው አሁን ክላስተር በሚባለው በሶስቱ ክላስተር ከፍለን እንዲሁም ወረዳን ማዕከል ያደረግን የእኛን ባለሙያዎች መድበናል። የከተማ ባለሙያዎች ተመድበውልናል። እነሱን አተሳስረን የመደብንበት ሂደት አለ። የወረዳ ባለሙያ የቁጥጥር ባለሙያ እና የግብይት ባለሙያ በቅንጅት እንዲሁም ሌሎች መደብ ላይ ያሉትንም ለዚህ ለበዓል በልዩ ሁኔታ አሰማርተን ቁጥጥር እየተደረገ ነው ያለው። አሁን በተለይ የተለያዩ ምርቶች ላይ ያልተገባ ዋጋ ጭማሪ የሚመስሉትን እየተቆጣጠርን የደረሰ ግብይትን መሰረት አድርገን ቁጥጥር እያደረግን ያለ ነው ወደ ነበረበት እየተመለሰ ያለ ነው ያለው። ያልተገባ ጭማሪ እንዳይሆን በስፋት እየሰራን ነው፣ ተቀናጅተን እየሰራን ያለ ነው።